አረፋ ላይ ሆናችሁ ሀጅን ዘንድሮ የወፈቃችሁ ሰዎች ይህንም ቪዲዮ ሰምታችሁ ይህም መልእክት ማታደርጉ ከሆነ ነገ አላህ ፊት ሊፋረዷችሁ ይችላል። ሌሎቻችሁም ደግሞ ቤተሰብ የሄደባችሁ ወይም ደግሞ ቤተሰብ ለሀጅ ይሄዱ ለሄዱ ቤተሰቦቻችሁ አድርሱላቸው። ነገ የአረፋ ቀን ነው። በአረፋ ቀን ላይ ለነዚህ በጣም እየተጎሳቀሉ እየተሰቃዩ እየሞቱ እየቆሰሉ ላሉ የጋዛ ወንድሞቻችን ዱዓ እንድናደርግላቸው ነው ሸሆ ያስተላለፉት። ዛሬ እናንተ ሁጃጆች አላህ ወፍቋችሁ ቤተሰቦቻችሁን ተሰናብታችሁ ሄዳችኋል፣ ለተወሰኑ ቀናቶች ልትመለሱ። እነዚህ ግን ቤተሰቦቻቸውን የቅያማ ቀን እንጂ ላያገኟቸው እስከ ወዲያኛው ድረስ ተሰናብቷቸዋል ይላል። እነዚህ የጋዛ ሙስሊሞች ደማቸው ይፈሳል፣ ይሰቃያሉ፣ ይንገላታሉ። ሁጃጆች ደግሞ ቤተሰቦቻቸውን እዚህ ላይ ምቾት ላይ ወይም ደግሞ ባደራ ሰጥተው ነው የሄዱት። የጋዛ ሙስሊሞች ዛሬ እናንተ ሁጃጆች ከፈል ለብሳችሁ፣ ምንድነው እህራም ልብስ ለብሳችሁ ወደ ሐረም ቦታ ላይ ትሄዳላችሁ። የጋዛ ሙስሊሞች ግን ህፃናቶች ሳይቀሩ እንደዚሁም ደግሞ ልጆች፣ ምንድነው እናቶች፣ ትላልቅ ሰዎችም ሳይቀሩ ከፈን ነው የሚለብሱት። እናንተ የለበሳችሁትን አይነት ልብስ እነሱ ግን የእውነት ከፈን ነው የሚለብሱት። እነሱ ጉስቁልና ለኔ ያሉት፣ እናንተ ምቾት ለን ያላችሁት ያላችሁበት ቀን ያላችሁበት ቦታ እጅግ በጣም የተከበረ የተቀደሰ የሆነ ቦታ ነው። ኸይሩ ዱዓዕ ዱዓ የውሚ አረፋ ከዱዓዎች ሁላ ምርጥ ዱዓ አረፋ ላይ የሚደረግ ዱዓ ነውና ለገዛ ሙስሊሞች በጣም ዱዓ ሊደረግላቸው ሊለመንላቸው ሊለቀስላቸው የሚገባ መሆኑን ነው ለማስተላለፍ የተሞከረውና፣ እባካችሁ ዱዓ አድርጉላቸው። እዚሁም ያለ ነው ደግሞ ሀገር ቤትም ያለው ሰው ዱዓ ሊያደርግላቸው ይገባል። የነገ ቀን ጾም ነው። ይሄ የጾም ቀን ነው፣ የአረፋ ቀን ነው። አላህ ዱዓን የሚቀበልበት የሰው ልጆችን ከሰዓት ነፃ የሚያወጣበት ቀን ነው እና እነዚህ ወንድሞቻችንን በዱዓ እንዳንረሳቸው።